በአበይትነት የምንመለከተው ዜናችን ነው። የሰዓቱ ዜናዎችን በመምራት እኔ አብዮት ፀጋዬ ከመላ የስቱዲዮና የስርጭት ሙያተኞች ጋር አብሬያችሁ ቆያለሁ። ቀዳሚ ወዳደረግነው ነው መረጃችን አልፋለሁ። የራስ አቅምን በማጎልበትና ምርትና ምርታማነትን በሚበልጥ በማሳደግ የምግብ ሉዓላዊነትን ለማረጋገጥ በትኩረት እየተሰራ መሆኑን በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራህ ገለጹ። የክልሎችና የከተማ አስተዳደሮች ከፍተኛ አመራሮች በተገኙበት የአመቱ የሌማት ትሩፋት መርሃ ግብር የስነ ምግብና የሰቆጣ ቃል ኪዳን ስራዎችን በመገምገም አቅጣጫ የሚያስቀምጥ መድረክ በጅማ ከተማ እየተካሄደ ነው። አቶ አደም በወቅቱ ባደረጉት ንግግር ያለንን ሰፊ ለም መሬት የውሃና የሰው ሀብት በመጠቀም የግብርና አቅማችንን በማጎልበት ምርትና ምርታማነትን እንዲጨምር በመስራት ላይ እንገኛለን ብለዋል። የራስን አቅም አጎልብቶ ምርትና ምርታማነትን ይበልጥ በማሳደግ የምግብ ልዑላዊነትን ለማረጋገጥ በትኩረት እየተሰራ መሆኑንም ተናግረዋል። የተለያዩ የግብርና ኢኒሼቲቮች ተቀርጸው ተግባራዊ እየተደረጉ መሆኑን ጠቁመው ይህም በስንዴ፣ በሩዝ በማርና በሌሎችም የግብርና ዘርፎች ያተኮሩ መሆኑን ገልጿል። በመድረኩ ላይ የፌዴራል የክልሎችና የከተማ አስተዳደሮች ከፍተኛ አመራር አባላት መገኘታቸውን የኢትዮጵያ ዜና አገልግሎት ዘግቧል። በዝርዝር ወደምንመለከታቸው መረጃዎቻችን አልፋለሁ። የመዲናዋን ነዋሪዎች የቤት ፍላጎት ለማሟላት ከባለ ሀብቶች ጋር በመቀናጀት በተከናወኑ ስራዎች በርካታ ነዋሪዎች ተጠቃሚ መሆናቸውን ከንቲባ አዳነች አቤ ገለጹ። የነዋሪውን የቤት ፍላጎት በተሻለ መልኩ ለማሟላት በአሁኑ ሰዓት በመዲናዋ ከአንድ መቶ ሺህ በላይ ቤቶች የመገንባት ጅማሮም እንዳለ ከንቲባዋ ገልጸዋል። ከንቲባ ዳነች የተለያዩ አካላትን በማሳተፍ በአዲስ ከተማ ክፍለ ከተማ የተገነባ የመኖሪያ መንደር ለነዋሪዎች አስተላልፈዋል። ሀብታሙ ሙለታ በዚህ ዙሪያ ተጨማሪ መረጃ አለው። ወይዘሮ ጥሩነሽ ረጋሳ በአዲስ አበባ ከተማ ክፍለ ከተማ ወረዳ ስድስት በተለምዶ ገብስ ሜዳ ተብሎ በሚጠራው አካባቢ ለዘመናት ኑረዋል። አሁንም የዚሁ አካባቢ ነዋሪ ናቸው። ወይዘሮዋ ለዘመናት ያሳለፉት የአካባቢው ህይወት በብዙ ውጣ ውረድ የታጠረ ሲሆን በተለይም ከአካባቢው አለመልማት ጋር ተያይዞ ኑሯቸው የከበደ፣ ይኖሩበት የነበረው ቤትም የዘመመ ሆኖ ቆይቷል። ይህም ለተለያዩ ማህበራዊ ችግሮች አጋልጧቸዋል። ጎርፍ ገጥመኛ ከላይ ዘንበር በረዶ እኔ ላይ ነው መሰል። የጉስቁልና ህይወት የወይዘሮ ጥሩነሽ ብቻ አልነበረም፣ ይልቁንም የበርካታ የአካባቢው ነዋሪዎች ችግር እንጂ። ምንጭ አለው ክረምት ክረምት አሁን አሁን ነው ትንሽ ደህና እንጂ እንትኑ ጠብ ካለ በቃ ምንጭ ነው ፈተና ውስጥ ነበር። እውነት ነው የምልህ ኑሯችን በጣም ከባድ ነው። ሲከብድ እንዴት ነው ኑሯችን? የገለባ የጭስ ኑሮ ነው የምንኖረው። የእውነት ነው የምንልህ ልብስ አጥሎን አይጸዳም፣ ምንበላው ምግብ አይጸዳም። ከኑሮ አንጻር ከድካም አንጻር ከራም ቢሆን ዝናብ ስንት ብር ጨርሰና አለበስ ቆርቆሩ ሁሌ እንዳለበስን እንደቀየርን። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤም የእነዚህን ነዋሪዎች ችግር ለመፍታት የልማት አሻራ ለማስቀመጥ በስፍራው በተገኙበት ወቅት የተመለከቱትን ያስታውሳሉ። አካባቢው ለመኖር አስቸጋሪ እንደሆነ፣ የተለያዩ ማህበራዊም ሆነ ኢኮኖሚያዊ እንቅስቃሴዎችን ለማከናወን ተግዳሮቶች የበዙበት ነበር ይላሉ። አረሳም መጀመሪያ ወደዚህ ሰፈር ስንመጣ ገብቶ አፍርሶ ለማስጀመር እንኳን መግቢያው በጣም ችግር ነበረ። ዛሬ ያመልክ ተቀይሮ መንገዱም ሰፋ ብሎ ህፃናት እየቦረቁ የሚጫወቱበት ቤት ብቻ ሳይሆን የመኖሪያ አካባቢም ሆኖ በማየቴ በጣም ደስ እንዳለኝ ልገልጽላችሁ እወዳለሁኝ። አሁን የሁሉ ታሪክ ትውስታ ብቻ ሆኖ ቀርቷል። ገብስ ሜዳ ለነዋሪዎች ምቹ ያልነበረው ስፍራ እነሆ የመልማት እጣ ፈንታ ደርሶት እንደ ሌሎች የመዲናዋ አካባቢዎች አምሯል፣ ምቹም ሆኗል። ነዋሪዎች በችግር ይኖሩባቸው የነበሩ ቤቶች በዘመናዊ ህንፃ ተተክተዋል። አካባቢውም ለመኖሪያ ተስማሚ እንዲሆን ተደርጎ ለምቷል። የልማት ስራውንም የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አበበ መርቀዋል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ የከተማ አስተዳደሩ የዜጎችን የቤት ፍላጎት ለማሟላት በከፍተኛ ትኩረት በርካታ ስራዎችን እያከናወነ መሆኑን ገልጸዋል። በዚህም መሰረት ባለፉት የለውጥ ዓመታት ከ270 ሺህ በላይ ቤቶች መገንባት መቻሉንና ከእነዚህም ውስጥ 39 ሺህ የመኖሪያ ቤቶች በበጎ ፈቃደኞች እየተገነቡ መሆኑን ገልጸዋል። ቤት ለከተማችን ነዋሪዎች ሁል ጊዜ እና ዋነኛ ጥያቄ ነው። ይህንን ለመመለስ ከተማችን በብዙ መንገድ አቅዶ እየሰራ ነው። በዚህ የለውጥ ዘመን ውስጥ ብቻ ከባለሀብቶችም ጋር ሆነን በከተማ አስተዳደሩን በጀት በግል የሚያለሙት አልሚዎችንም አበረታተን ወደ 270 ሺህ ቤቶችን ነዋሪዎቻችን ጋር ማድረስ ችለናል። ከነዚህ ውስጥ 39 ሺህ የሚሆነው ያክል በበጎ አድራጎት የተሰራ ነው። የቀድሞ የወዳደቁ የቀበሌ ቤቶች ፈርሰው ተመልሰው የተገነቡበት ነው። ቤቶች ሲለሙ በርካታ ነገሮች አብሮ እንደሚቀየሩ የገለጹት ከንቲባ አዳነች በሚቀጥሉት በጀት አመታት እስካሁን ከተከናወነው በላይ የመኖሪያ ቤቶች ልማት እንደሚከናወንም ተናግረዋል። በአሁኑ ሰዓትም በመዲናዋ ከአንድ መቶ ሺህ በላይ ቤቶች የመገንባት ጅማሮ እንዳለ አብራርተዋል። ቤትን ለነዋሪዎቻችን ስናቀርብ የሚለወጠው ብዙ ነገር ነው። አብሮ አካባቢው ይጸዳል፣ ጥሩ የመኖሪያ አካባቢ ይገኛል፣ ጠረኑም ጭምር ይቀየራል። ቤቱ ብቻ አይደለም የሚቀየረው በአካባቢው ላይ የዘመናዊ አኗኗር አብሮ ይተገበራል። መኗሪዎቻችን በመዲናችን ውስጥ የመጸዳጃ ቤት ችግር፣ ማብሰያ ቦታ ችግር፣ በተለያየ መንገድ በጋራ የሚጠቀሙበት መጠቀሚያዎች ጭምር አርጅተው አስቸጋሪና ለአደጋ ጭምር የሚዳርጉ ሆነው ማየት እንግዲህ ታሪክ እየሆነ የሚሄድበትን በርካታ ፕሮጀክት ጀምረናል። እስካሁን የሰራ ነው ብቻ አይደለም። ለሚቀጥሉት በጀት ዓመታት እስካሁን ድረስ ካደረግነው በላይ ትልቁን ትኩረት የምናደርገው መኖሪያ ቤቶች ግንባታ ላይ ነው። በመቶ ሺዎች የቤት ግንባታ እንደጀመርን ስገልጽላችሁ እጅግ በጣም ደስ ይለኛል። የመደጋገፍና የአብሮነት ባህል በእጅጉ እየተሻሻለ እና እየዳበረ እንደሚገኝ ያስታወሱት ከንቲባ አዳነች ይህንን ባህል በተሻለ መልኩ ማስቀጠል ይገባል ብለዋል። በመተባበር ይህንን ማህበራዊ ልማት ያከናወኑ አካላትንም አመስግነዋል። ባህላችን በእውነት በጣም በከፍተኛ ሁኔታ እየተለወጠ መተባበር እያደገ የመጣበትን ሁኔታ እናያለን። ሁልጊዜ ለምናደርገው የልማት ጥረት ድጋፋችሁ ስላልተለየን አብራችሁን ስለምትሰሩና ስለምታበረታቸሁን ደግሞ እኛም እጅግ አርገ እናመሰግናችኋለን። የአዲስ ከተማ ክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ አይድ አወል ለነዋሪዎች የተላለፈው የመኖሪያ ቤት ህንፃ ባለ አምስት ወለልና ሃምሳ አራት ቤቶችን የያዘ መሆኑን ገልጸዋል። ነዋሪዎቻችን ከነበሩበት አስከፊ የኑሮ ሁኔታና ዘይቤ የተላቀው ወደ ተደላደለ የአካልና የስነ ልቦና ሁኔታ እንዲሻገሩ ለማድራግ ተችሏልና በሀሳብ፣ በገንዘብ፣ በጉልበትና በእውቀት ለተሳተፋችሁ አካላት በተለይም ለከተማው ትረስት ፈንድ እንዲሁም የአክሲዮን ማህበር አመራሮችና አባላት በአጠረ ጊዜ ለማጠናቀቅ ደግሞ ሌት ተቀን ስትተጉ የነበራችሁ የዚህ ስራ ተሳታፊ ኮንትራክተርና አማካሪዎች ተሰርቶ እስኪጠናቀቅበት ድረስ በትግስት ጠብቃችሁ የቆያችሁ የእለቱ እድለኞች በክፍለ ከተማው አስተዳደር ስም ላቅ ያለ ምስጋና እንዳቀርብ እንዲፈቀድልኝ ይጠይቃለሁ። የመኖሪያ ቤት ተጠቃሚ የሆኑ የአካባቢው ነዋሪዎች በተደረገላቸው ነገር መደሰታቸውን ገልጸው በልማቱ የተሳተፉ አካላትንም አመስግነዋል። መድኃኔዓለም አሁን ተስቃ ወጣን። አሁን ዓለም ነው። የአሁኑ በጣም ግሩም ነው፣ በእውነት ከሆነ በጣም ግሩም ነው። እግዚአብሔር ስጣቸው፣ እንደገና ተወልደም እንደገና አደግ። ክብርት ከንቲባዋን ከምንም ከምንም በላይ ነው የምናመሰግናት በጣም ነው የምናመሰግናት። የመኖሪያ መንደሩ መንገድ፣ የህፃናት መጫወቻ፣ የህፃናት ማቆያ፣ ዘመናዊ መጸዳጃና ማብሰያ ቦታዎች፣ እንዲሁም የጋራ መገልገያ ስፍራዎች ተካተው የተገነቡለት መሆኑ ተመላክቷል። ከንቲባ ዳነች በዕለቱ ካስመረቁት መኖሪያ መንደር በተጨማሪ ሌላ ባለአምስት ወለል ህንፃ መሰረተ ድንጋይ አስቀምጠዋል። የዓለም የስራ ድርጅት አኤሎ አህጉራዊ ጉባኤ በአዲስ አበባ መካሄድ ጀምሯል። ከዛሬ ግንቦት 11 እስከ 15 ቀን 2017 ዓ ም በአዲስ አበባ የሚካሄደው ጉባኤ የማይበገር ማህበረሰብና ጤናማ አካባቢ፣ የሰው ኃይልን በብዛት የሚጠቀሙ ኢንቨስትመንቶች፣ ፕሮግራም አካሄዶች በሚል መሪ ሀሳብ ነው የሚካሄደው። ጉባኤውን የሚከታተለው ሪፖርተራችን አቡቻሌ ተጨማሪ መረጃ ሊያደርሰን በቀጥታ መስመራችን ላይ ነው የሚገኘው፣ ከእሱ ጋር ቆይታ እናደርጋለን። አቡ እንደምን ዋልክ? እንግዲህ እንደሚታወቀው አዲስ አበባ ከተማ በርካታ አህጉር አቀፍና ዓለም አቀፍ ኮንፈረንሶችን እያስተናገደች ትገኛለች። ባለፉት አስር ቀናትም እንግዲህ የአፍሪካ ፖሊስ ኮንፈረንስ፣ የሳይበር ሴኩሪቲ ኮንፈረንስ፣ የአፍሪካ ደህንነት ኮንፈረንስ፣ የፋይናንሻል ኮንፈረንስ፣ የአይ ኮንፈረንስ ተካሂደዋል። ዛሬ ደግሞ በይፋ ማለት ነው የዓለም ስራ ድርጅት አህጉራዊ ጉባኤ እየተካሄደ ይገኛል። እስቲ በጉባኤው ላይ ምን ምን ጉዳዮች ተነሱ? ተሳታፊዎች እነማን ናቸው? ጠቅለላ አድርጋ ሀሳብን አመሰግናለሁ አብዮት፣ እንደምንውላል ተመልካቾቻችንም እንደምንውላችኋል። አዲስ አበባ ከተማችን እንግዲህ ሀያኛውን የዓለም የስራ ድርጅት የባለብዙ ዘርፍ የስራ እድል ፈጣሪ ዘርፎች አመታዊ ጉባኤን ማካሄድ ጀምራለች። በአፍሪካ ህብረት እየተካሄደ በሚገኘው ይኸው ጉባኤ ላይ እንግዲህ ከአምሳ የተለያዩ ሀገራት አፍሪካን ጨምሮ ማለት ነው በዓለም አቀፍ ደረጃ በርካታ የሰው ኃይል በመቅጠር የሚታወቁ ተቋማት አመራሮችን ጀምሮ የሀገራት ሚኒስትሮች ከዚሁ ከመሰረተ ልማት ግንባታና ከሰራተኛ ጉዳዮች ጋር በተያያዘ ቅርበት ያላቸው ተቋማትን የሚመሩ የስራ ኃላፊዎችን ጨምሮም ከ1500 በላይ ተሳታፊዎች ናቸው ዛሬ አዲስ አበባ መምከር የጀመሩት። እንግዲህ የዓለም የስራ ድርጅት ከዚሁ በተለይ የባለብዙ ዘርፍ ወይንም በጣም በርካታ የሰው ኃይልን ወደ ስራው መስክ የሚያሰማሩ ዘርፎችን ያካተተ ጉባኤ ማካሄድ ሲጀምር አለፉት 19 ዓመታት አልፈዋል። ኢትዮጵያም በ2009 ዓ ም 17ኛውን ጉባኤ ማካሄዷም የሚታወስ ነው። ዘንድሮም ለ20ኛ ጊዜ እንግዲህ በአፍሪካ ህብረት ይካ የሚካሄድ ይሆናል። የዚሁ ጉባኤ ዋነኛ ማጠንጠኛዎች በተለይ ከቅርብ ዓመታት ወዲህ በተፈጥሯዊ አደጋዎች በተለይ በቴክኖሎጂ እመርታዎች አሳሳቢ ደረጃ ላይ ደርሷል እየተባለ የመጣውን የሰዎች የስራ እድል ፈጠራ፣ እኩል ፍትሐዊነትና አካታችነት ልማትን የማረጋገጥ ሂደቶች ዙሪያም ችግሮችን ይፈትሻል። የሀገራት ተሞክሮችንም ያነሳል። በቀጣይም ደግሞ ሀገራት የትኞቹን የልማት መስኮች ላይ ማተኮር ይኖርባቸዋል በርካታ ዜጎችን በስራ እድል በማሰማራት ረገድ ሙያው እና ብቁ የሆነ የተረጋገጠ የሰው ኃይልን ወደ ቴክኖሎጂ ጋር በማላመድ ሀገራት የሚጠበቅባቸውን የስራ እድል ፈጠራ መፍጠር በሚችሉባቸው ሂደቶች ዙሪያም ጥናቶች ቀርበው ውይይት ይደረግባቸዋል ተብሎ ይጠበቃል በዛሬው የመክፈቻ ስነስርዓት ላይ እንግዲህ የስቶ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎን ጨምሮ ሚኒስትሮች እንዲሁም ሌሎች ከዚሁ ከስራ እድል ፈጠራና ከቴክኖሎጂ መሰረተ ልማት ግንባታ ጋር ቅርበት ያላቸው አመራሮች ተገኝተዋል። እንግዲህ ባለም አቀፍ ደረጃ እንደሚታወቀው በተለይ ከዚህ ከተፈጥሮ ሀብት ጥበቃ ጋር በተያያዘም የአየር ንብረት ለውጥ፣ ቴክኖሎጂ እንደ አርቲፊሻል ኢንቴሊጀንስ ወይም ሰው ሰራሽ አስተውሎትን ጨምሮ፣ ድህነትና አካታች ያልሆኑ ልማቶች ባለም አቀፍ ደረጃ ሀገራትን እየፈተኑ ያሉ ችግሮች ናቸው። እነዚሁ ችግሮች ደግሞ በዋናነት የስራ እድል የሚፈልገውን ወጣቱን አብዝተው የሚፈጥሩን ስለመሆናቸውን በዛሬው መድረክ ላይ ተነስቷል። አፍሪካ አህጉሩን ብቻ መነሻ ብናደርግ በየአመቱ ከ37ሺህ በላይ ወጣት ኃይሎች የስራ እድል ፈልገው ወደ ገበያው ላይ የመቀላቀል ፍላጎት ይኖራቸዋል ተብሏል። በመድረኩ እንደተነሳው ይህንን በየአመቱ የሚመዘገብ ከፍተኛ ቁጥር ያለው እንዲሁም ደግሞ በሀገራት መካከል ያለውን ከፍተኛ የስራ እድል ፍላጎት በማመጣጠን ረገድ ሀገራት አካታችና ዘላቂ ልማትን እውን ማድረግ እንደሚጠበቅባቸውም ጭምር ተመላክቷል። በዛሬው በየመክፈቻ እለት ማለት ነው። በዚህ ረገድ እንደ ኢትዮጵያ ያሉ ሀገራት ከዚህ ከዘላቂ ልማት ጋር በተያዘ በተለይ የተፈጥሮ ሀብትን አስታሞ ዘላቂ ልማትን አካታችና ከስራ እድል ፈጠራ ጋር በተያያዘም በርካታ ዜጎችን መፍጠር የሚችሉ ልማቶችን በማረጋገጥ ረገድ ኢትዮጵያ በምሳሌነት ተነስታለች። ሀያኛውን ጉባኤ ማስተናገዷ ትልቁ ሚስጥርም ከዚሁ ጋር የተያያዘ ስለመሆኑ ተነስቷል። በመሰረተ ልማት ግንባታ ዘርፍ በተለይ አዲስ አበባ ከተማ ከቅርብ ጊዜያት ወር የጀመረቻቸው ሰፋፊ የልማት ፕሮጀክቶች ከዚሁ አንጻር አካታችና ዘላቂ የስራ እድል ፈጠራ እንዲሁም ልማትን በማረጋገጥ ረገድ ምሳሌ የሆኑ ፕሮጀክቶቿ ናቸው። የኮሪደር ልማትን፣ የወንዝ ዳርቻ ልማቶችን ማንሳት እንችላለን። በዓለም አቀፍ ደረጃ ፈተና እየሆኑ ያሉ የተፈጥሮ ጥበቃዎችና ዜጎች አብስቶ የሚፈልጓቸው ልማቶችን አብረው አዋደው በመቀጠል ረገድ ለዜጎች ምቹ የሆነ ስነ ምህዳር በመፍጠር ረገድ አዲስ አበባ የጀመረቻቸው እነዚህ ፕሮጀክቶች ምሳሌ ሆነዋል በዚሁ መድረክ ላይ ከፊት ለፊቴ እና ከጀርባዬ በምትመለከቱ መንገድም አዲስ አበባ ከተማን ጨምሮ በአዲስ አበባ ውስጥ እንዲሁም በፌዴራል ደረጃ ተቋማት ሰፊ የስራ እድል እየፈጠሩ የሚገኙ ልማትን እያቀጣጠሉ ና ግዙፍ ፕሮጀክቶችን እያስተባበሩ ና እየመሩ የሚገኙ ተቋማት ተሞክሮቻቸውን የሚያጋሩበት አውደ ርዕይ ተዘጋጅቷል። ዛሬን ጨምሮ ከግንቦት 11 እስከ መጪው አርብ ማለትም ግንቦት 15 ድረስ በሚቀጥለው ይኸው ጉባኤ ላይ እነዚሁ ተቋማት አዲስ አበባ ከተማን ጨምሮ ማለት ነው ልምዶቻቸውን ተሞክሮቻቸውን ያሳዩዋል ተብሎ ይጠበቃል። በቀጣዮቹ አራትና አምስት ቀናት ውስጥም ቀደም ሲል ያነሷቸው የመሰረተ ልማት ግንባታዎች፣ የቤቶችና የኮሪደር ልማት ስራም አዲስ አበባ ከተማ ለእነዚሁ ተሳታፊዎች የምታሻግራቸው በተሞክሮነት የምታሳያቸው ይሆናል ተብሎ ይጠበቃል። ለአምስት ቀናት የሚቀጥል ለሚሆነው መክፈቻውን እለት የዘገበው አዲስ ሚዲያ ኔትወርክ አዲስ ቴሌቪዥንም ደግሞ እስከ መዝጊያ ዕለት የሚኖሩ እውነቶችን ወደ ተመልካቹ የሚያደርስ ይሆናል። ዝርዝር ጉዳዮች ካሉ ደግሞ በምሽት የዜና ወጃ ይዘን እንቀርባለን። አመሰግናሉ። አብዮት አቡ ላደረስከን መረጃ ከልብ እናመሰግናለን። መልካም ቀን። የተከበራችሁ ተመልካቾቻችን የምትከታተሉት ከኤምኤን አዲስ ቴሌቪዥን የሚተላለፈውን ዜናችን ነው። ወደ ቀጣይ መረጃዎቻችን እናልፋለን። አዲስ አበባ ልጆችን ለማሳደግ ተመራጭ የአፍሪካ ከተማ ለማድረግ በከፍተኛ ትኩረት እየተሰራ መሆኑን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ገለጹ። ከንቲባ አዳነች ከቀዳማይ ልጅነት ጋር በተገናኘ ልምድና ተሞክሮ ለመቅሰም ከሞምባሳ ከኬንያ የመጡ ልዑካንን ተቀብለው አነጋግረዋል። ከንቲባ ዳነች በዚህ ወቅት እንዳሉት በአእምሮ የበለጸገ ትውልድ ሀገርን እንዲረከብ እየተሰራ ያለውን ስራና በዘርፉ የተገኙ ውጤቶችን ለእንግዶቹ ገልጸዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ባልደረባችን ሀብታሙ ሙለታ እዚህ ስቱዲዮ ይገኛል። ከእሱ ጋር ቆይታ እናደርጋለን። ሀብትሽ እንኳ እንደናመጣ እንኳ እንደናቆየኝ አብዮት እንግዲህ ቀደም ሲል አቡቻሌ በዘገበልን ዘገባ አዲስ አበባ በርካታ ተሞክሮችን በዓለም አቀፉ ሰራትንትን የ ድርጅት ስብሰባ ላይ ያቀርባል ይቀርባል። ዛሬ ደግሞ አሁን ከንቲባ አዳነች አቤ ከኬንያ ሞምባሳ ለመጡ እንግዶች ማለት ነው የቀዳማዊ ልጅነትን ተሞክሮ እያካፈሉ ነው። እስቲ በዘርፉ የተገኙ ውጤቶች ምንድን ናቸው? ከንቲባ አዳነች አቤቤ ለእንግዶቹ ያጋሯቸው ተሞክሮች ምንድን ናቸው? አሁ እርግጥ ነው አንተም እንዳልከው እንግዲህ ከተማችን አዲስ አበባ ባለፉት ዓመታት በዘርፉ በተከናወነው ሰፋ ያለ ስራ በተለይ በዲፕሎማሲው ዘርፍ ከተማዋ የተለያዩ ዲፕሎማቲክ ማዕከልነቷ የበለጠ እንዲጎላ እየተደረገ ያለበት ሁኔታ አለ። ባለፉት ጥቂት ጊዜያት እንኳን በወራቶች በዚህ ዓመት ከሰባ በላይ ትልልቅ ዓለም አቀፍ ጉባኤዎችን የማስተናገድ አቅም እንዳላት ለዓለም ማሳየት ትችላለች። ከዚህ ጎን ለጎን ደግሞ በተለያዩ ዘርፎች በተከናወኑ ስራዎች ከተማዋ ተመክሮ የሚቀሰምባት በርካቶች ወደ እርሳው መጥተው ልምድ እንዲያገኙ የሚመርጧት ተቀዳሚ ተመራጭ እየሆነች ያለበት ሁኔታም አለ። እንግዲህ ከተማ ውስጥ የሚከናወኑ ስራዎች ከሀገር ውጭ ባለው መድረኮች ላይም እንግዲህ ከንቲባ አዳነችን እንደምናስታውሰው ከቆሻሻ አወጋገር ጋር ተያይዞ፣ ከትምህርት ጋር ተያይዞ በተለያዩ መድረኮች ላይ እውቅና የተሰጠበትና ለልምድ የምትታጭ ከተማ እንደሆነች የተመሰከረበት ተማሪዎች የተማሪዎች ምገባም ይጠቀሳል በርከት ያሉ ዘርፎችን ማንሳት ይቻላል ከነዛ ውስጥ ታዲያ አንዱ በሆነው የቀዳማዊ ልጅነት ላይ ከተማዋ ባከናወነችው ስራዎች በርከት ያሉ እውቅናዎችን ማግኘቷን እናውቃለን እና የተሰሩ ስራዎችም ውጤታማ ስለመሆናቸው መሆናቸው ይታወቃል ይህንኑ መሰረት በማድረግ ታዲያ ከኬንያ ሞንባሳ የመጡ ልዑካን በተለይም ደግሞ በሞንባሳ አስተዳደር በሆኑት በአብዱል ሳማድ ሸሪፍ ናሲር በተመራ ልዑክ እንግዲህ አዲስ አበባ ገብተው በዛሬ ዕለት በተለይም ከቀደመ ልጅነት ጋር ተያይዞ የተከናወኑ ስራዎችን አዲስ አበባ ሊመራቸው የሚችሉ ነገሮችን ሊያገኘቸው የሚችሉ ተሞክሮዎችን እየቀሰሙ ያለበት ሁኔታ ነው ያለው። በዛሬው መድረክ ላይ እንግዲህ ለአራት ቀናት ገደማ ነው ይህ መድረክ የሚቆየው። በዛሬ ዕለት በከተማ ደረጃ የተከናወኑ ስራዎችን በተጨማሪ ደግሞ በአካባቢዎቹ ላይ በአካል በመገኘት ጭምር ልምድ እንዲቀስሙ ነው የሚደረገው። በዚህ መድረክ ላይ ታዲያ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ተገኝቶ ነበረም። እሳቸውም በዚሁ መድረክ ሪፐብሊክ ላይ ባስተላለፉት መልእክት በተለይም አዲስ አበባ ከተማ ለልጆች የተመቸች ከተማ እንድትሆን ለማድረግ ባለፉት ዓመታት በቀዳማዊ ልጅነት ላይ በተከናወኑ ስራዎች እጅግ አመርቂ ውጤት ስለመገኘቱ የተገለጹበት ሁኔታ አለ። ከዛ በተጨማሪ ከቀዳማዊ ልጅነት ጋር ተያይዞ የተከናወኑ ስራዎች ከተማዋ ልምድ እና ተሞክሮ የሚቀሰምባት እንድትሆን ተመራጭም እንድትሆን ጭምር የተከናወኑ ስራዎች መኖራቸውንና እና ለዚህም እየታጨች ስለመሆኑ ገልጿል። በተጨማሪ ደግሞ እንግዲህ አእምሮ ላይ መስራት፣ ትውልዱ ላይ መስራት ትልቅ ስራ እንደሆነ የገለጹበትን ሁኔታ ነው ማንሳት የሚቻለው የመጪው ትውልድ ላይ በትኩረት መስራት ሀገር እንደ ሀገር ነገ የሚረከባትን ትውልድ ከማፍራት አኳያ ከፍተኛ አስተዋጽኦ ያለው ስራ መሆኑ ታምኖበት ወደዚህ ስራ እየተገባ ስራ እንደሆነ ወደዚህ ስራ በመገባቱም ደግሞ በተከናወኑ ስራዎች ማለት ነው የተሻለ ውጤት ስለመገኘቱ ከንቲባ ዳነች ገልጸዋል። የእሳቸውን መልእክት አስተላልፈ ሰምተን እንመለሳለን ሎ መምጣት ካለባቸው ለውጦች አንጻር ለመጪው ትውልድ መዘጋጀት አገር ለመገንባት እጅግ በጣም ወሳኝ መሆናቸውን ትኩረት በማድረግ መጪውን ትውልድ ሁኔታ ደግሞ የሚወስኑት የዛሬ ህጻናት ናቸው። የዛሬ ህጻናት ላይ ከፍተኛ ትኩረት ካደረግን ሳይንሱም እንደሚለው ከሰራን ሀገር ትገነባለች። እነዚህ ዛሬው ስብስብ ናቸው የምንላቸው ትልልቅ ችግሮችን እየተከመሩ አይሄዱ ከወዲሁ እየተፈቱ የሚሄዱና ችግርን መፍታት ብቻ ሳይሆን ሀገርን መገንባት የሚችሉ በርካታ አእምሮዎች እና ብቃቶችን ማግኘት የምንችለው ህጻናት ላይ ኢንቨስት ካደረግን ነው ህጻናት ላይ ኢንቨስት ያደረግነው በብዙ